ሰላም ሰላም ሰላም፣ ውድና የተከበራችሁ የፍልት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትርፍ ይበልልኝ ማለት ነው። እንግዲህ ዛሬ ጽናት ድራማ ክፍል ሀምሳ አራት ደርሰናል ማለት ነው። እንግዲህ ያው በጣም እየተንዛዛ ነው ያለው ጽናት። እስካሁን ድረስ ሁሉን ነገር እየተናገረች አይደለም፣ ብዙ የምትደብቀው ነገር አላት። ኬራ በጣም እየጎዳችው ነው ያለችው እሷም እውነቱን ነገር እኮ ብትነግረው ከዚህ ሁሉ እፎይ ትላለች፣ በቃ ማለት ነው። የሰው ልጅ መቼም እስከ መቼ ድረስ ተደብቆ ይቀራል? ፍቅር በጣም ከባድ ነው። እውነት ነው የምላቸው ይሄ ውሸትም ማለት ድራማም ቢሆን ካለ እውነታውን ነገር ተናግራ ያለውን ነገር በጋራ መጋፈጥ ይሻላል ብዬ አምናለሁ ማለት ነው። እሷ ግን ምንም ነገር እያደረገች አደለም። ኪራ በጣም ነው እየተጎዳ ያለው፣ ሁላችንም እንደምታዩት ነው። ድራማን ቢሆን መልእክት አለው። ሁላችሁም እንደምትከታተሉት ተስፋ አደርጋለሁ። እኔ በጣም ወድጬው እየተከታተልኩት ያለሁት ድራማ ነው ማለት ነው። ጽናት ድራማ ክፍል ሀምሳ አራት ነው። ሀምሳ አምስትን ደግሞ አብረን የምንቀጥል የምናይ ይሆናል። ክፍል ሀምሳ አምስት ላይ ጽናት ያለውን ነገር ፍርጥጥ ጠርጋ መናገር አለባት ባይነኝ እኔ ማለት ነው። እንግዲህ ኪራ ደግሞ መጽሐፍ ምናምን ነገር እያለችው ነው ስለ ቅንነትሽ ከልብ ነው የማመሰግነው፣ እያለ ያው ጎንበስ ብሎ አመሰግናለሁ እያለ ነው ማለት ነው። እስኪ ቀንጫው ጨብል አድርግላችሁ ሁሌም ቢሆን ሰነፍ ነኝ ብሎ ከሚያስብ አልችልም ነገሮችን ማሳካት አልችልም ብሎ ከሚያስብ ሰው ሁሌም ቢሆን ኔጌቲቭ ኤነርጂ ነው የምታገኘው። እሱስ ልክ ነሽ። አሁን ደብሮኛል፣ ወጣ ብለንምጠ እኔ ግን ትንሽ ብተኛ ደስ ይለኛል። እሺ ተኝ። አመተኛም መችን ላይ በጣም የምትወደው በጣም ማለት ነው ራጋ ሲሆን በጣም እየለፈለፍኩ ነው። አሁንም ራሴን በጣም እየፈራሁት ነው ነበር። እንቅልፍ እኮ አልወስደኝ ሲል ነው የመጣሁት። ምን ነው? ደህና አይደለሽም። አረ ደህና ነኝ። እኔ የምልሽ ጽናት። አቤት። ኪራ ጥሩ ልጅ ነው አይደል? አዎ ጥሩ ልጅ ነው። እንግዲህ እዚህ ጋር ኪራ ጥሩ ልጅ ነው ወይ አለቻት። አዎ በጣም ጥሩ ልጅ ነው ብላ እየመለሰችላት ትገኛለች ማለት ነው። እኔ እዚህ ጋር የጽናት ቅናት እኮ በለው በለው። የሰው ልጅ እንደዚህ ይቀናል። ልሷ እንዳትይዝብሽ፣ እሱ ወደ እሷ እንዳይሄድብሽ፣ የምታደርግ ማድረግ ያለብሽ ነገር አንድና አንድ፣ አንቺ እውነታውን ከነገርሽው ኬራ ያው በጣም ጥሩና መልካም ልጅ ነው። አንቺ ግን ለምን እንደምትሽኮረመሚ አላቅም። ጽናት እኛንም ግራ አጋባሽን። እውነት ለመናገር እንግዲህ የምትጠይቃት ጥያቄ ኬራ ጥሩ ልጅ ነው ወይ ነው ብላ እየጠየቀቻት ያለችው እሷማው በጣም ጥሩ ልጅ ነው ብላ መለሰችላት ማለት ነው። ብችል ኑሮ አግዝሽ ነበር ስትላት ድንግጥ አለች እና እንዴ ምግብ መስራት አትችይም እንዴ ያለች እንግዲህ ጽናት ምንድነው እዚህ ላይ እያሰበች ያለችው የአቶ ሻምበል ልጅ የእሱ ሚስት አድርጋ ነው እንግዲህ እያሰበች ያለችው ማለት ነው። እንግዲህ አስቡት፣ ደነገጠችና አለች ማን ሰርቶ ሊያበላው ነው? አላለችም ወይ? ጉድ ጉድ እኮ ነው ባይ። እስኪ አሁን ላግዝሽ የምትይኝ መስሎኝ እኮ ነው። አይ እንደሱ እንኳን አለሽም። ባይሆን ብቻችን ስንሆን በደንብ ታለው አምጅኝ እና አግዝሻለሁ። አሁን ወደ ሩሜ ሊሄድ ስልከኝ ዛትችል ይመጣሁት መለሳለሁ። እሺ እምትበለው፣ ቆይኔ አንተ ሚስት አፍርሼ እንደ አዲስ ሰራ እድሜ የመጨረስ አለብኝ። ቆይኔ፣ ወይ ወይ ወይ ወይ ሌላ መንገድ የለም እንግዲህ